ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። መስከረም 22 ቀን 2018 ዓ.ም ላይ እንገኛለን። የዛሬው የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የአውሮፓ ቻምፒዮንስ ሊግ ሁለተኛ ዙር ቀሪ ጨዋታዎች በትናንትና ሁለት ተደርገው ነበረ። አርሰናል ኦሊምፒያኮስን ሲያሸንፍ፣ ባርሴሎና ደግሞ በፔዥ ተሸንፏል። በአውሮፓ ቻምፒዮንስ ሊግ ጨዋታ አርሰናል ኦሊምፒያኮስን በሜዳው ኤምሬስ ነው ሁለት ለዜሮ ያሸነፈው በኤምሬስ በተደረገው ጨዋታ ጋብሪኤል ማርቲኔሊ እና ቡካዮ ሳካ ግቦቹን አስቆጥረዋል ቡካዮ ሳካም እንደዚሁ ደግሞ ከጉዳት ከተመለሰ በኋላ እየተጫወተና ጎሎቹን ማስቆጠር መጀመሩንም የተመለከትንበት ጨዋታ ነው በመጀመሪያው ጨዋታ አትሌቲክ ቢልባውን ነበር አርሰናል አሸንፎ በመድረኩ ሁለተኛ ተከታታይ ጨዋታውን ደግሞ ከኦሊምፒያኮስ ጋር አድርጎ ያሸነፈው ባርሴሎና በሜዳው ፔዤ ስታዲዮ ሊስ ካምፓኒ ላይ ነው እንግዲህ ባርሴሎና የሚጫወተው። ከካምፕኑ እድሳት ጋር ተያይዞ ባርሴሎና በዚህ ስታዲየም ጨዋታን ያደርጋል። በእርግጥ የወንዶቹ ቡድን ብቻም ሳይሆን አልፎ አልፎ የሴቶቹም ቡድን በስታዲዮ ሊስ ካምፓኒ ይጫወታል። የሴቶቹ በአብዛኛው በዩሃን ክራይፍ አሬና ቢጫወትም ማለት ነው። ባርሴሎናም በፌራንቶሬስ ባስቆጠረው ግብ ቀዳሚ ቢሆንም ማዩሉና ተቀይሮ የገባው ጎንካሎ ራሞስ ለፔዤ ሁለቱን ጎሎች አስቆጥረው ፔዤ ሁለት ለአንድ ከሜዳ ውጭ አሸንፏል ማለት ነው። ማንችስተር ሲቲ ከሞናኮ ባደረገው ጨዋታ ሁለታቸውተለያይተዋል ሃላንድ የሲቲን ሁለት ግቦች ሲያስቆጥር፣ ቴዝ እና ኤሪክ ዳየር የሞናኮን ግቦች ያስቆጠሩ ተጫዋቾች ናቸው። በተመሳሳይ ቪያርያል ከጁቬንቱስም የተገናኙበት ጨዋታ በሁለት አቻ ተጠናቋል። በሌሎች ጨዋታዎች ናፖሊ ስፖርቲንግ ሊዝበንም ሁለት ለአንድ ሲያሸንፍ፣ ቦሩሲያ ዶርትሞንድ አትሌቲክ ቢልባውን አራት ለአንድ አሸንፏል። በትናንት በተደረጉ ጨዋታዎች በአውሮፓ ቻምፒየንስ ሊግ ኒውካስል ዩናይትድ ዩኒየን ሴንት ጊሎስን አራት ለዜሮ ያሸነፈበትን ጨዋታ ስንመለከት በመጀመሪያው ጨዋታ በባርሴሎና ነበር የተሸነፈው። ኒውካስል ከሜዳ ውጭ ባደረገው ጨዋታ አንቶኒ ጎርደን ሁለት ግቦችን ሲያስቆጥር፣ ቮልትሜድ እና ሃርቪ ባርንስ ቀሪዎችን ግቦች አስቆጥሯል። ይህ ተጫዋች ባሳለፍነው ሳምንትም በእንግሊዝ ፕሪምየር ሊግ ኒውካስል ዩናይትድን ቀዳሚ ያደረገ ጎል ማስቆጠር ችሎ ነበር። ምንም ኒውካስል የኋላ ኋላ ሚካኤል ሜሪያኖ እና ጋብሪኤል ማጋሌሽ ባስቆጠሩት ጎሎች ቢሸነፍም ይህ እንግዲህ ጀርመናዊ ከስቱት ጋር የመጣ ተጫዋች ተጫዋች ጥሩ እንቅስቃሴ እያሳየ ነው፣ በፕሪሚየር ሊጉም በቻምፒዮንስ ሊጉም ሰፋ ባለ ሁኔታ። ደግሞ በኋላ ላይ በሃሚንግ ስፖርት ዝግጅታችን የባርሴሎናና ፒስጂን ጨዋታ ዘርዘር አድርገን የምንመለከተው ነው የሚሆነው። መልካም ቀን ይሆንና፣ ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ እርሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዜቤ በማድረግ ስኬትን በተግባር እናረጋግጡ።